ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሮ ነባር ቤተሰቦቻችን ደግሞ ላይክ እና ሸር እያደረጋችሁ አማርኛን ከመሰረቱ እንዲሁም እንግሊዘኛና ሌሎችንም ተዛማጅነት ያላቸውን ቋንቋዎች በኦንላይን እያስተማርን እንገኛለን። እናንተም በኦንላይን ትምህርታችሁን መከታተል ትችላላችሁ። በሳምንት አምስት ቀን ከሰኞ እስከ ዓርብ በሚገኙ የስራ ቀናቶች በኦንላይን ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ አማርኛን ከመሰረቱ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። እናንተ በሚመቻችሁ በቀን ወይም በማታ በግሩፕ አልያም በግል እያስተማርነ ነው የምንገኘው። እናንተም የዚህ ድል ተካፋይ ተሆኑ ዘንድ እዚህ ጋር በማስቀምጥላችሁ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም የምታገኙን ይሆናል። አሊያም ደግሞ ሙሉ ሊንኩንና ስልኩንም ዲስክሪፕሽን ቦክስ ላይ ታገኛላችሁ። በቀጥታ መደወልም ሊሆን ይችላል፣ ልታገኙን ትችላላችሁ። ዛሬ ደግሞ ለየት ባለ ሁኔታ ይዤላችሁ የመጣሁት ቃላት ምስረታ ነው። ነገር ግን ቃላቶቹ ከዚህ በፊት ስናያቸው የነበረ ከሶስትና ከሁለት ያልበለጡ አጫጭር ቃላቶችን ነው ስናነብና ስንጽፍ የነበረ። ይህ ደግሞ ብዙዎቻችሁን ቻለንጅ ሊያደርጋችሁ የሚችል እና ሊያስቸግራችሁ የሚችልም ስለሆነ አምስትና አራት ከአራትና ከአምስት ፊደል የተመሰረተ ቃል ነው እነዚህን ለማንበብ እና ለመጻፍ የምትቸገሩ ብዙ ወንድሞች ስለምትኖሩ ረጋ ብላችሁ እያንዳንዱን በመጻፍ እና በማንበብ በማስታወሻ በመያዝ እንዲሁም ቴሌግራም ግሩፕ አለ እዛ ላይ እያስቀምጣችሁልኝ እያንዳንዱ ስህተታችሁን እያረምኩ የምልክላችሁ ነው የሚሆነው። ስለዚህ ማንኛውም ሰው ፊደላትን ከሁለትና ከሶስት በላይ ባሉ ቃላት ባሉ ፊደላት ገጣጥሞ ረዥም የሆነ ቃላት መመስረት መቻል አለበት። በተለይ በተለይ አረፍተ ነገር ለመጻፍና ለማንበብ በጣም አስፈላጊ የሆነ ነገር ረዣዥም ቃላትን ማንበብና መጻፍ ነው። ረዣዥም ቃላትና ረዣዥም ቃላትን ማንበብና መጻፍ ከተቻለ ረዣዥም ጽሁፍና ሌሎችንም አጫጭር አረፍተ ነገሮችን ለማንበብና ለመጻፍ ምንም አይነት ተጽዕኖ ያመጣም ማለት ነው። ስለዚህ አሁን ይጀላችሁ ወደ መጣሁት ትምህርት ነው የሚሄደው። ረጋ ብላችሁ እስከ መጨረሻው ተከተሉኝ። እያንዳንዱን በፊደል ደረጃ እያነበብኩላችሁ እሄዳለሁ። ስለዚህ እዚህ ጋር እንደምታዩት የመጀመሪያው ሃ አራተኛ ነው፣ ይ ስድስተኛ፣ ማ አራተኛ፣ ኖ ሰባተኛ፣ ት ስድስተኛ፣ በአንድ ላይ ሃይማኖት ሃይማኖት ብለን እናነበዋለን። ከዚህ ጋር ደግሞ ህ ስንል ስድስተኛ ነው አደለ? ከዛ ብ ስንልም ስድስተኛ ነው፣ ረህ የመጀመሪያው፣ ቱ ሁለተኛ፣ ን ስድስተኛ፣ በአንድ ላይ ህብረቱን ህብረቱን ብለን እናነበዋለን በቀላሉ ህብረቱን። ከዚህ ጋር ደግሞ ሌ አንደኛ ነው አምስተኛ ነው፣ ለ አንደኛ ነው። ሌና ለ አንደኛ አንደኛ ፊደላ አስመስላችሁ የምጠሯቸው በጣም የተለያዩ ናቸው። ስለዚህ ሌለ ነው የምንለው፣ ሌለ ከዛ እኛ አራተኛ ው ስድስተኛ ንስ ስድስተኛ ሌለኛው ሌለኛው ከዛስ መ አንደኛ ሰ አንደኛ ረ አንደኛ ታ አራተኛ ዊ ሶስተኛ በአንድ ላይ መሰረታዊ መሰረታዊ መ አንደኛ ል ስድስተኛ ክ ስድስተኛ ተ አንደኛ እንዲሁም ደግሞ ኛ አራተኛ በአንድ ላይ ስናነባቸው መልክተኛ ብለን እናነባቸዋለን። መልክተኛ መልክተኛ። እዚህ ጋር ደግሞ ሚ ሶስተኛ ስ ስድስተኛ ጥ ስድስተኛ ረ አንደኛ ኛ አራተኛ ስናነበው ሚስጥረኛ ሚስጥረኛ ብዙ ጊዜ በቃላት ደረጃ ስናነብ የምናገኛቸው ስድስተኛና አንደኛ ፊደላት ሞር ጎልተው ይታያሉ። ስለዚህ አብዛኞቹ የስድስተኛ እና የአንደኛ ፊደላትን ድምፅ መለየት ደግሞ በጣም ጠቃሚ ነው ማለት ነው። ከዚህ ጋ ማ አራተኛ ስ ስድስተኛ ታ አራተኛ ወ አንደኛ ቅ ስድስተኛ ምን ይላል? ማስታወቅ ማስታወቅ። ኦኬ ከዚህ ጋር ደግሞ ለ አንደኛ ሁ ሁለተኛ ሉ ሁለተኛ ን በአንድ ላይ ለሁሉም፣ ለሁሉም። ነ አንደኛ ሰ አንደኛ ረ አንደኛ ት ስድስተኛ መሰረት፣ አያችሁ? መሰረ ስንል ተመሳሳይ አ የሚል ድምጽ ሲኖረው ት ስድስተኛ ድምጽ ይሆናል። መሰረት ከዚህ ጋር ደግሞ ሙ ሁለተኛ ሉ ሁለተኛ ጌ አምስተኛ ታ አራተኛ ሙሉ ጌታ ሙሉ ጌታ ሚ ሶስተኛ ስ ስድስተኛ ተ አንደኛ ር ስድስተኛ ሚስተር ሚስተር ማ አራተኛ ስ ስድስተኛ ረ የመጀመሪያ ጃ አራተኛ ማስረጃ ማስረጃ ማ አራተኛ ቴ አምስተኛ ወ ሰባተኛ ስ ስድስተኛ ማቴዎስ ማቴዎስ ደ የመጀመሪያ ሳ አራተኛ ለ የመጀመሪያ እና እንዲሁም ኒ ስድስተኛ ደሳለኝ ደሳለኝ እዚ ጋር ደግሞ በ የመጀመሪያ ሰ የመጀመሪያ ማ አራተኛ ይ ስድስተኛ በሰማይ በሰማይ መ አንደኛ አንደኛ በ አንደኛ ል ስድስተኛ መቀበል መቀበል ከዚህ በመቀጠል ጠ የመጀመሪያ ቁ ሁለተኛ ሟ አምስት ስምንተኛ ል ስድስተኛ ጠቁሟል ጠቁሟል ጥ ስድስተኛ ቃ አራተኛ ቅ ስድስተኛ ን ስድስተኛ ጥቃቅን ጥቃቅን አ የመጀመሪያ ቅ ስድስተኛ ጣ አራተኛ ጫ አራተኛ አቅጣጫ አቅጣጫ ከ የመጀመሪያ ፍ ስድስተኛ ተ የመጀመሪያ ኛ አራተኛ ከፍተኛ ከፍተኛ ኢ አንደኛ ኢ ሶስተኛ ኮ ሰባተኛ ኖ ሰባተኛ ሚ ሶስተኛ ኢኮኖሚ ኢኮኖሚ ተ የመጀመሪያ ሳ አራተኛ ት ስድስተኛ ፎ የመጨረሻ ተሳትፎ ተሳትፎ። ተ የመጀመሪያ ቋ ስምንተኛ ማ አራተኛ ት ስድስተኛ ተቋማት ተቋማት። ት ስድስተኛ ኩ ሁለተኛ ረ የመጀመሪያ ት ስድስተኛ ትኩረት ትኩረት። ት ስድስተኛ ን ስድስተኛ ቢ ሶስተኛ ሶስተኛ ት ስድስተኛ ትዕቢት ትንቢት ቅርታ ትንቢት ደ የመጀመሪያ ብ ስድስተኛ ዳ አራተኛ ቤ አምስተኛ ደብዳቤ ደብዳቤ ድ ስድስተኛ ር ስድስተኛ ጅ ስድስተኛ ት ስድስተኛ ሁሉም ስድስተኛ ናቸው። ድርጅት ድርጅት የመጨረሻ ዘ መጀመሪያ መ የመጀመሪያ ና አራተኛ ዊ ሶስተኛ ስናነብ ዘመናዊ ዘመናዊ። ቤተሰብ እንደነዚህ አይነት ረዘም ረዘም ያሉ ቃላትን በማንበብ እና በመጻፍ መለማመድ የበለጠ ከቃላት ከፍ ብለን አረፍተ ነገር እንድናነብ የሚያስችሉን አሪፍ የሚባሉ ትምህርቶች ስለሆኑ እናንተ እነዚህን በማንበብ እና በመጻፍ በመለማመድ እንዲሁም ቅድም እንዳልኳችሁ ቴሌግራም ግሩፕ አለ እዛ ላይ በማስቀመጥ እያንዳንዱን የጻፋችሁትን እኔ በማየት እስተታችሁን እያስተካከሉ የምልክላችሁ ነው የሚሆነው። ከዚህ በተጨማሪ የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ደግሞ ነባር ቤተሰቦቻችን ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ እንዲሁም ማንበብና መጻፍ እየሞከሩ ነገር ግን ስድስተኛ እና ሶስተኛ ፊደላት አራተኛ እና አንደኛ ፊደላት በግልጽ ለማወቅ የተሳናቸው ካሉ ከኛ ጋር ደውሉልን። በቀጥታ ታገኙናላችሁ፣ በኤሞ ዋትሳፕ፣ በቴሌግራም እንዲሁም ሊንኮቻችን ደግሞ ዲስክሪቢሽን ቦክስ ላይ ታገኛላችሁ። በቀጥታ እኛን አናግሩን። በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። በሳምንት አምስት ቀን ከሰኞ እስከ አርብ ባላችሁበት ሁናችሁ በኦንላይን ትምህርታችሁን መከታተል ትችላላችሁ። በአጭር ጊዜ አማርኛን አቀላጥፋችሁ ማንበብና መጻፍ እንደምትችሉ በግልጽ እኛ ጋር የምታገኙ ነው የሚሆነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ፣ መልካም ጊዜ ይሆንላችሁ።